አሁን በሻ እንግዲህ ከዚህ ስም ልጀምር። እንደምን አደራችሁ። ወደ ተወለዳችሁባት ቤተልሔም በደህና መጣችሁ። እንኳን ወደ ተወለዳችሁባት ቤተልሔም በደህና መጣችሁ። እንግዲህ በኩር ማለት አለቃ የመጀመሪያ ማለት ነው። ለዚሁም ደግሞ ዛሬ ከምናከብረው ወይም በዚህ ከተቀመጥንባት ከቤተልሔም ጋራ አብሮ የሚሄድ ነው። ወለደት ወልደ ዘበኩራ ይላል። ይህን ወደ ሰፊ ትሩና እንግዲህ የንግግራችን መግቢያ ሁለት ነገሮችን አስቀድምና ከዚያ በመቀጠል ደግሞ የዚህን ቦታ ታሪክ የዚህ ቦታ ታሪክ ደግሞ ይህን ድርጅት ከመሰረቱት ከታላላቆቹ ሰዎች ይጀምርና ዛሬ እስካላችሁት የሚደርስ ታሪክ አለው። ይህ ገዳም የዚህ ድርጅት ገዳም ነው ብንል ምንም ነገር ሌላ የሚሰመርበት ነገር የለም። የተለያዩ ሰዎች አስተዋጽኦ አድርገው ሊሆን ይችላል። ነገር ግን በቤተልሔም የሚገኘውን ገዳማችንን ስናስብ መጀመሪያ መቅድሙ የምናነሳው የኢየሩሳሌም መታሰቢያ ድርጅት ነው። በድጋሚ እንኳን ደህና መጣችሁ። የንግግሬ መግቢያ የማደርገው ሁለት ነገሮችን ነው ብያችኋለሁ። አንዳንዱ ሁሉም መጽሐፍትን ሁሉም ንግግሮች መቅደስ የሚባል አለውና ለሁላችሁም ይሰማችኋል። በመጀመሪያ እመነግራችሁ ቅድም እንኳን ወደ ተወለዳችሁባት የተለየ በደህና መጣችሁ ብያለሁ ነው የጥያቄ ሊቃውንቱን አይመለከትም። እናንተ ብዙዎችን ይመለከታል

ከድንግል ማርያም ከመወለዱ በፊት እንኳንስ የሰው ልጅ ልጅነቱ ሊረጋገጥ ይቅርና የስላሴ አንድነትና ሶስትነትን በወላ በተረዳ የሚያውቅ አልነበረም ነው የሚለው አምላካችን። እዚህ በቤተልሔም ከተወለደ ወዲህና ወይም በኋላ ግን እኛ ልጆች ተባልን ማለት ልጅነታችን የተረጋገጠው የመጀመሪያ እርቅ የተጀመረው አምላካችን እዚህ ቦታ ሲወለድ ነው። ለዚህ ነው እንኳን ወደ ተወለዳችሁባት ቤተልሔም በደህና መጣችሁ ያልኋችሁ። ልጆች መባል የተጀመረው አምላካችን በቤተልሔም ከተወለደ በኋላ ነው። ከዚያ በፊትማ እንዘጠሩ ነነ ለእግዚአብሔር የእግዚአብሔር ጠላቶች ሁነን ነበር ይላል። ከእግዚአብሔር ጋር የማንገናኝ ነበር ነው። ሁለተኛው ሰባት ቁጥሮች እነግራችኋለሁ። አሁን የቁጥር ሊቃውንቱን አይመለከትም፣ እናንተን ነው የሚመለከተው። ሰባት እነግራችኋለሁ፣ ትቆጥራላችሁ። ሰውና እግዚአብሔር ስንት፣ ሰውና መላይ፣ ነብስና ስጋ፣ ህዝብና ህዛ፣ ሰባት ሰውና እግዚአብሔር ስም ሁለት፣ ሰውና መላይ ሰው ተደገ ሰው ከእግዚአብሔር ከመላይ ተለይቶ ያውም በቤተ ክርስቲያን ቋንቋ ሰባቱ መስተጻረራ አንታ ነገር ግን እንደ ወደ አማርኛ ስንመልሰው መለያየት የማይገባቸው በግድ የተለያዩ ሰባት አካላት ማለት ነው። እግዚአብሔርና ሰው፣ ሰውና መላየት ሰው ከእግዚአብሔር ከፈጣሪው ተለይቶ ነበር ከመላእክት ተንተለጀ ለመጀመሪያ ጊዜ የተገናኙት ታዲያ የት ነው ካላችሁ፣ ቤተልሔም። ሊቃውንቱ በዚያ ባላችሁበት ሲያስተምሯችሁ ነበር አይደል? አምላካችን በቤተልሔም ተወለደ እያሉ ታሪኩን በሚጣፍጥ ቋንቋ ይነግሯችሁ ነበር። አሁን ግን በርቀት ሳይሆን፣ እዚሁ ቦታው ላይ የተወለደበት ቦታ ላይ ያውም፣ እዚህ እንዲህ በቦታችሁ በክብር ተቀምጣችሁ መማር ትልቅ በረከት ነው። ሟልዚ ያበቃችሁ አለ። ስለዚህ እነዚህ ሶስቱ አካላት እንዴት ተገናኙ ካላችሁ? ዮም አሀደ መሬተ ሆኑ ንጉሥ ክርስቶስን ለማመስገን ሰውና መላይ አንድ መንጋ ሆኖ ከስንት ዓመታት በኋላ የመከራ ዘመን በኋላ አንድ መንጋ ሆነው በአንድ ቋንቋ ንጉስ ክርስቶስን አመሰግኑት። ማለት ይህ የት ነው ነው ነው። ስለዚህ የተለየም ስናነሳ ብዙ ነገር እናነሳለን። ነብስና ስጋ ሕዝብና አይዛ ሊቃውንቱ ባላቸው ጊዜ ያስተምሯቸዋል። አሁን ወደ ቦታችሁ ወደ ቦታችን ልምጣ። የሚያጓጓን ይሄ ነው እንግዲህ የቦታ መቼ ተጀመረ ካላችሁ መካናጀቱ ገላገላ አልገባችም። መካነ ልደቱ አሁን ቅዳሴ ላይ ናቸው። ለዚያ ነው ትንሽ ያቆየ ናቸው ገና ነው ሰዓቱ አሁን አያስገቡም። ትንሽ ችግር አለ። አሁ እንደገና ሚልክ ብሮትም አሁን ዝግ ነው፣ በጧት አይከፍቱም። አሁን እኔ ቢበዛ ከዚህ በኋላ አምስት ወይ ስድስት ደቂቃ ነው የማቆያ ተሎ ብዬ ነው የሚቻ ይሄ ቦታ መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሲወለድ፣ ከዛሬ 2017 ዓመት በፊት በቤተልሔም ሲወለድ ኢትዮጵያውያንም መጥተው ከበረከት ልደቱ ተሳትፈው ነበረ። ያን ጊዜ ኢትዮጵያ ሊመሩ የነበሩት ንጉስ ንጉስ ባዚን ናቸው። በዚያም ሰዓት ኢትዮጵያውያን ደግሞ የነቢያትን ትንቢት ያውቁ ስለነበር ጌታ የት እንደሚወለድ መቼ እንደሚወለድ ለኢትዮጵያውያን የተሰወረ አልነበረምና ኢትዮጵያውያን ከሰብአ ሰገል ጋር መጥተው ከበረከተ ልደቱ ተሳትፈው ነበር። በዚህ መሰረት ከዚህ አሁን ሂዳችሁ ከምትገቡበት ከመካነ ልደቱ ከዚያ የእኛ ቤተ መቅደስ ነበረ። አሁን እዚያ የሚገባው የውላችሁ እንደዚህ ተወዱና መካነ ልደቱ ከተወለደባት ጎል ከምንለው ጓቸ ሲሄዱና እንዲህ ነው የሚወጣው፣ ደረጃዎች አሉ። ፍጦቱ በቀይ ያለችው የታጠረችው ቤተ መቅደስ አለች። እሷ ቤተ መቅደስ የኛ የኢትዮጵያውያን ነበር ብለው አባቶቻችን ነግረውኛል። የእኛማ አባቶች ወደ 1400 ገደማ እዚያ ሲቀድሱ ሲያወድሱ የመጣው ህዝባቸውን ሲባርኩ ሲያቆርቡ ወደ 1400 ዓመት ቆዩ። ከዚያ በኋላ ግን አርመኖች ይመጡና የአርመን መነኮሳት የእኛን መነኮሳት እነዚህ ኢትዮጵያውያን ከዚህ ምን ይሰራሉ? እኔ ድሆች ብለው ድህነት ያጓረዳል አይደል? ከዚያ በኋላ ያውም የሚያልፍ ነገር ማለት ነው የኛን አባቶች ወጥተው አውጥተው ጥለው የኛ አባቶች ድሆች አልነበሩም። በመንፈስ ቅዱስ የበለጸጉ መንፈሳውያን አባቶቻችን ናቸው። ስለዚህ የእኛ አባቶች በባዶ እግር ነው የሚሄዱ። ድሆች ምን ይሰራሉ ያሰኛቸው ይሄ ነው። እነሱ ግን ለጸድቅ ብለው ነው የእኛ አባቶች እነሱና በተለይ አንዱ አባት አይ እንደ ናቡቴ አባቴ እርስት ሞታለሁ እንጂ አልወጣም አሉ እና ቀስቀሳው ካቅማቸው በላይ አድበው እንደው ሞታላይ ይባላል። ከዚያ በኋላ የእኛ አባቶች የሚጮሁበት ምድራዊ መንግስት የለም። ስለዚህ እነሱ መንገር ያለባቸው ለፈጣሪያቸው ለእግዚአብሔር ሲነግሩ ኖሩ ሲያለቅሱ ኖሩ። ሲመጡ አይን የጫማ አውላጫዎቹ ጥሁት እየተባለ እስካሁንም አምስት ደቂቃ ጉብኙ ጥሁቱ ነው የሚባለው። እንደውም ብር ላይ ሁሉ ተጽፏል። ስለዚህ እንዲህ እያለ እንዲህ እያለ ለአምስት መቶ ዓመታት በላይ የልቅሶ ዘመን አለ። እግዚአብሔር የነገሩትን አይረሳም፣ የለመኑትንም አይነሳም። ስለዚህ ይህን ጩኸት የአባቶቻችን ሰማና መሉ ይሰጥ ጊዜው ደረሰ። መቼ ካላቸዎች እንደ ኢትዮጵያ አቋጣጣ በ1928 ዓመተ ምህረት ጣሊያን ኢትዮጵያን ድጋሚ ወረረች ማለት ነው። በዚህም ጊዜ አጼ ኃይለ ሥላሴ እንደ ልውል ራስ ካሳ ያው ሀገሩ የተወረረበት ሰው ስደት ነው እና ምርጫው። መጥተው አጼ ኃይለ ሥላሴ ኢየሩሳሌም አንድ ሰባት ቀን ጸልየው ለፈጣሪያቸው ነግረው ግፌን ተመልከት ብለው ወደ እንግሊዝ ሀገር ሄዱ። ልዑል ራስ ካሳ መጥተው ከዚህ ጀርባ የዛሬን አድርገውና የኢትዮጵያ ብር ከደላር ሩቅ አልነበረምና በአምስት ሺህ ዶላር እዚህ ቤት ገዝተው አምስት ዓመት ተቀምጠው በ1933 መጨረሻው ላይ ኢትዮጵያ በልጆቿ ነፃ ስትወጣ ወደ ኢትዮጵያ ሲሄዱ ልዑል ራስ ካሳ የገዙበትን ፋይ ኢየሩሳሌም ላሉት ለኛ አባቶች ወስደው በሉ ይሄ ቦታ በጥንት ያጣነውን ቤተ መቅደሳችን ሊመልስልን ይችላል። ነገር ግን ጠብቁት ብለው ኃይሉን ለኢየሩሳሌም ላሉት ለኛ አባቶች ሰጥተው ይሄዱ። ኢየሩሳሌም የህዶ የኛ አባቶች ደግሞ መጥተው ይህን ቦታ ለመጠበቅ የሰው ኃይል የላቸውም። ያነጠረው እንዳይመጡ ግብጾች ስጋ ያየ የቆራ ይመስል የኛ እየተከታተሉ ሊነጥቋቸው ስለሆነ ያችን ቦታ የጥንት እርስታችንን እንዳይነጥቁን ያችን ሲጠብቁ ይህንን ሌሎች አካባቢ ሰዎች መጥተው ገቡበት፣ እዚያ ቤት ማለት ነው። ይመለሳል ተብሎ የነበረው የአባቶችን ባ የአባቶች ጥያቄ አሁንም ተገታ ማለት ነው። አባቶቻችን ግን በትዕግስት በጾም በጸሎት ጥያቄያቸው አልቆ ከዚያ በኋላ ከልውል ራስ ካሳ ቤት ግን ሁለት ክፍሎች ጠርፈው ነበር። ሁለት ክፍሎች ስትገቡ ወደ ቀኝ የሚጠሩ። ከዚህ በኋላ እንደ ኢትዮጵያ አቆጣጠር በ1980 ዓመተ ምህረት የዚህ የግቢ ባለቤቶቹ የከነዋቲ ጎሳ ዘሮች ናቸው የሚባሉ እና ሙጅብ ከነዋቲ፣ ሙሳ ከነዋቲ፣ ቪክቶሪያ ከነዋቲ የሚባሉ የእነሱ ግቢ ነው ይሄ። እና በ1980 ዓመተ ምህረት የዚህ ላይኛውን ቤት ሽጣው ሊሄዱ ሰዎች ፈለጉ። በዚህ ሀገር ግን አንድ ቤት የሚሸጥ ከሆነ አጠገቡ ያለው ነው መጀመሪያ የሚጠየቀው። ያ ቢሆን ግን አናገኘው ነበር። ግን እግዚአብሔር የሰራውን ስራ ልንገራል። በተለይ እናቶች እና እህቶች፣ አባቶችን አይመለከትም፣ ወንዶችን እያለው አይደለም እንደው እግዚአብሔር አንድ ቀን በእናንተ ላይ አድሮ ስራውን ይሰራልና እንደው ዝግጁ ናችሁ። ማጠቡ ይህን ቦታ ለእኛ ለማግኘት የመጀመሪያው ምክንያት የሆነው እግዚአብሔር ያደረው በሁለት እናቶች ነው። እንዴት ካላችሁን በጣም የሚጣፍጥ ታሪክ እነግራችኋለሁ። ያዋጓን አይደል? ከእለታት አንድ ቀን የዚህ ቤት የላይኛው ቤት ባለቤት ሰውየው ታመሙ። ሴትዮዋ ሚስታቸው ሰውየውን ይዘው አስር ደቂቃ እዚህ የሚያስሄድ የፈረንሳዊ ሆስፒታል አለ። እዚያው ሆስፒታል ይሄ እዚያ ሲሄዱ እማሆይ ወለተ ገብርኤል ወደ ገብርኤል የሚባሉ እናት አሁንም በህይወት ያሉ ወጣት ነርስ ናቸው። ኢትዮጵያዊት ናቸው፣ እዚያ ይሰራሉ። ከዚያ በኋላ ሲያዩዋቸው ሰውየውን ደግፈው ለመሄድ ተቸግረው አንን ይዘው ሄዱና ደግፈው ረዷቸውና ወንበር ሰጥተው አርዳ አውጥተው ሕክምና አግኝተው እንዲመጡ ረዷል። ከዚህ በሱን መጡና ባልና ሚስት ሲጫወቱ በዚህ በቋንቋ የሚግባቡ በመልክ የሚመስሉት አብረውን የኖሩት ችላ ሲሉን እኛ ኢትዮጵያዊት ናት እንዴት ነው የረዱን? ብለው ማመስገን ጀመሩ ብንጠራቸው፣ እዛው እና ጠሯቸው። ከተጠሩ በኋላ ትንሽ ከተጨዋወጡ በኋላ እግዚአብሔር የዚህን ቤት ባለቤት ሴትዮዋ ያናገራቸው ጀመረ። በጣም ይገርማቸዋል። ትንቢት ጭምር ነው የተናገሩ። ከዚያም አሟያዋቸው እናንተ ኢትዮጵያውያን በቤተልሔም ገዳም የላችሁ ጥንት የነበራችሁ ተወስዶባችኋል። ከልዑል ራስ ካሳ የተረፈው ሁለት ክፍል ነው። ግቢው በሩ የኛ ነው። ቤተ መቅደስ መሆን አይችልም። መኖሪያ መሆን አይችልም። እኛ ይህን ቤት ሽጠልን ነው እኛ ደግሞ መሸጥ የምንፈልገው ለእናንተ ነው። ነገሩን በምስጢር ያዙት። አካባቢዎች ከሰሙ ብዙ ገንዘብ ይገዙናል፣ መብቱም ይፈቅድላቸዋል ካሉና ለሙሀይ ተናገሩ። ትንቢትም ጭምር ተናገሩ። ምን ብለው ወደፊት ህዝባቸው እየበዛ ይመጣ ደግሞ ጊዜ አላጠፉም፣ እየሮጡ ከዚህ ወጥተው ኢየሩሳሌም ያሁኑ አሁን አተናት ይወስ ደቡብ ወሎ ወደ እዚያ ጊዜ አባ ዮሐንስ ካሪ ይባላሉ። እዚያ ኢየሩሳሌም የኛ ገዳም ኃላፊ ነበሩና እሞይ እየሮጡ ሄደው አባታችን ያቦታ ሊሸጥ ነው፣ እንሂድና ጠይቃቸው አሏቸው። አባም እየሮጡ ጊዜ አላጠፉም፣ መጡና ጠየቁ ማለት ነው። አዎ ለእናንተ ነው መሸጥ የምንፈልገው ከተሰማ እነዚህ አካባቢ ሰዎች እንደውም ይሄ አሁን ይሄ ግድግዳ የግሪክ ነው። እነሱ ከሰሙ መብቱም ለእነሱ ነበር የሚሆነው። እግዚአብሔር ግን ያውቅበታልና በማን እንደሚያድርግ ማንን እንደሚያናግር ለማን እንደሚሰጥ የማንን ጥያቄ መመለስ እንደሚችል እግዚአብሔር ያውቃል። አዋቂ አምላክ ነው። ስለዚህ የነዚያን አይን እንዲጭፉና አድርጎ የደካሞቹን እነዚህ ውጡ ተብለው የተገፉትን የተደበደቡትን አባቶቻችን አይን ገለጠና ማሳየት ጀምረ። መጥተው በ 198 ዓ ም ሲነጋገሩ ላይኛውን ሶስቱን ክፍል በቃ 25 ሺህ ዶላር እንሸጥላችኋለን። የአካባቢ ሰዎች እኮ መቶ ሺ ዶላር ይገዟቸው ነበር። እግዚአብሔር ግን እያዘጋጀው ስለነበር ወደ አሁኑ አባሆይም መማሀይም ገንዘብ የላቸውም። ገዳማችን ምንም አልነበረም። ይሄ የኢየሩሳሌም መታሰቢያ ድርጅት የተመሰረተው ኢየሩሳሌም ገዳምን ለመርዳት ነበርና ታላላቆቹና አቶ መኮንን ዘውዴ፣ ሌሎቹንም እኔ ማላቃቸው እነዚያ ታላላቆች እንግዲህ፣ ብዙ አባቶች አሉ፣ ታሪኩን ያውቃሉ። ለነሱ ተነገረ። ወዲያው በ1981 ዓመተ ምህረት ያንን ዶላር ይዘው መጥተው የኢየሩሳሌም መታሰቢያ ድርጅት ገንዘቡን እንዲቆጠር አድርጎ ተገዝቶ በ1981 ማለት ነው፣ እንደ ኢትዮጵያ አቆጣጠር ከላይ ደውል ቤቱ ተሰርቶ በ1982 ታኅሣሥ 29 ለመጀመሪያ ጊዜ አባቶቻችን መጥተው እዚህ ቀደሱ ማለት ነው።